ለመሽን መሰፋት አለብሽ ብሎኝ ቤተሰቦቼ አይ አንቺ ገና ልጅ ነሽ፣ ስንት ነገር ይሉኝ ቤተሰቦቼ። አይ በቃ እኔ ባለቤቴም ልጅ በጣም ይወዳል፣ ችግር የለውም። እኔ ምን ልጆች ባህላን ነው ያረገዝኩት፣ ከፈጣሪ የመጣውን ነገር ሁሉንም ነገር እችላለሁ። ይሄ ተሰፋው ኦፕራሳን አረፍኩኝ፣ ሳልወልድ በፊት ማለት ነው። እነዛም ደሞ በቃ እርግ መውለጃ ጊዜ ስለ አንድ ወራቶች አር ቤትተኛው እዛ አምስተኛ በአብዛኛው በመዳሊት ነው የምንቀሳቀሰው እንጂ ምግብ አልበላም። ታውቃላቸው አምስት ልጅ ማለት በጣም ነው የምከብደው። አንድ ወር እዛተኛው ለምን ያለውበት ሁኔታ በጣም ከባድ ስለሆነ የሚቀበለኝ ዶክተር ሁሉ አልነበረም። ብቻ እኔ ተርፋለሁም ጤናማ ልጆችን ማገኛለሁ ብዬ አይደለም ስለ አይሰጥም ቻልኩኝ። አንዱን ኖርማል ነው የወለድኩት። ዶክተር ቆይቶብኝ ለሰላሳ ደቂቃዎች ቆይቶብኝ፣ ያፍታቃላችሁ። የአረብ አገር ዶክተር ምን አይል እንደኛ ሪስፔክት እንዳላቸው እዛ ላይም በጣም እኔም ልጅ ነበርኩ፣ ባለቤቴም ልጅ ነበር። የሚያግዘን ሰውም እዛኔ አጠገባችን ስለሌለ እቂው ሱፈት ይሸሻል ትሞታለች ብሎ ሁሉም ዶክተር አይቀበልህም። በቃ ያን ጠቢ ከወለድኩ በኋላ እነዚህም በወክ ራሶ ነው የወለድኩት። ያ ወደ አራ ወንድ ልጅ ነው። አሁን ሶስት ወንድና አ አንድ ሴት አሉኝ። አልሐምዱላህ ረብላለምን እኚህ ልጆችም ደግሞ ልክ እንዳገኟቸው ለአንድ ወራቶች ከእኔ ርቆ ነበሩ። ኦክሲጂን ነው በኦክሲጂን ነው ወተት ምናምን የመወስዱ። ለምን እኔ ማጥባትን አልችልም ስለሚያመኝ፣ ዶክተሩ ፍቃደኛ አደለም ልጆች የሚሰጠኝ። ከአንድ ወር በኋላ ልጆችንም ደግሞ ከወሰድኩኝ በኋላ እኒህ ልጆች ሆዴ ውስጥ ያሉ ጊዜ የሚቀመጡበት ቦታቸው ኩላሊቴ ላይ ስለተቀመጡ በጣም ጎዱት። እምብርቴንም እየረጋገጡት ቱቦ ሆዴ ውስጥ ያለውን ምግብ ምናምን የሚያስተላልፍ ቱቦ ይንበጠሱ። ያን ደግሞ በጣም ሆዴ አብጦ ልፈነዳ ብታይ ብቻ በጣም ከባድ ነበረ። ዶክተር ብሎ አንቀበልሽም ብሎኝ ለሰባት ወራቶች ታምሞኝ ከሰባት እነዚህ ልጆች ወይዞ ከስምንት ወር በኋላ ይጀው ራሱ ነው፣ እንብርቴን ማለት ነው ተቆርጦ ወጣና፣ አሁን እኔ ሆዴ ቲክቶክ ዋርኒንግ ባያሳየኝ እኔ ሆዴን አሳያችሁ ነበር። የሚያክል ብረት ነው ሆዴ ውስጥ ያለው። ለሙክታሩ እንኳን ልኬለታለሁ። ለምን እኔ እሱ ሆነ ነገር ሊያደርግልኝ ሳይሆን፣ እኔ ችግሬ በቃ ያለሁበትን ሁኔታ እረሳለሁ። ሰማይ ይዞሽ ሲለኝ እና እሱን ደግሞ ኦፕራሽን አድርጌ እስወጣ ልጆች የሚያጥልልኝ የሚያበላልኝ ሰው አልነበረም። ልጆች ምግብ መብላት እየፈለጉ መጠጣት እየፈለጉ አለመቻሌ በጣም ማማዝ ነው። ብቻ እነዚያ አይነት ሁኔታ ውስጥም ሆኜ አሁን እዚህ ደርሼ ልጆች የማቀፍ በጣም ደስ ይለኛል። ብርዶስ አኮቱ ከመንቲጭ ኝ በኋላ የቲቪ በሽታ ታመምኩ። እንሞስ ወደ አመት ከሰ ወደ ስምንት ወሮ ሁለት አመት በል በቃ በመድኃኒት በመድኃኒት ነው በቃ ሁሉንም ነገር የምበላው የምጠጣው። በጣም አመሰግናለሁ እና

ከሰው መቀበል በጣም ነው የሚፈቅደው። መስጠት ነው ደስ የምለው። ለምን እኔ ቢሆን ቢሳካልኝ ለልጆቼ ወደጋር ድሎ ያረግላቸው ነበር። ያሳለፉት ሰው አይረዳልኝ ግን እኔ ፈጣሪ ከተረዳልኝ በጡ ነው። አላም ደግሞ ከዚህ ችግር በአንድ ቀን ያወጣኝ ያላቃተው ብቻ ሰጉር የለ ማየት ነው። አልሐምዱልላ እኔ የሚያናድነኝ ነገር ቲክቶክ ዛሬ ያሳደግኩኝ ስለ አሁንም መቶ ሪፖርት ያደርጉብኛል ብታይ ሶስት ቀን እዚህ ላይ ቁጭ ብዬ ኩላሊቴን እኔ እያመመኝ ልጆችን ሰው ለማኝ ብሎ መጥቶ የሰደበ ሳዳውጣ በቃ ተራቅሜ ላውጣ ነበር። ከሱ በል ነው ያቃጠሉብን፣ ገባ። እኔ ቲክቶክ ያስፈልገኛል፣ አካውንት ለምን እኔ እዚህ ላይ የማሳልፋቸውን ላይፍ እነዚህ ልጆች ብቻ ነው የማሳልገው። እዚህ ላይ ነው የምትወስደው፣ ገባ። ዛሬ ወይ ሌላ ዜጋ በወኖሮ ዛሬ እዚህ አልኖርም። ለምን ሰው መሊድያፋ ልጅራ ማለት ነው እኔ እናቴ ሰባተኛ ልጅ ነኝ አይዞሽ ሰው የለኝም ወንድም የለኝም እናቴ ወንድ ልጅ አልወለደችም እና በቃ አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ከነገ አልሐምዱሊላሂ ረብል ዓለሚን ስብሓነላህ ልጅቷ ወላሂ በጣም ነው የምታሳዝነው አላህ ይርዳት። በጣም ከባድ ነው። በአሁኑ ሰአት አንድ ልጅ ከባድ ነው ወላሂ፣ አንድ ልጅ ከባድ ነው አይደለም፣ እነዚህን አራት ልጆች፣ አምስት ልጅ። ወላሂ እኔ እንጃ ምን ማለት እንዳለብኝ ራሱ አላቅም። ልጅቷ በጣም ነው ያሳዘነችኝ። ብቻ እስኪ ዱአ እናደርግላት። ወላሂ ሌላ ነገር ማድረግ ባንችል ዱአ እናደርግላት። የሴት ልጅ መከራ አያልቅም እና ብቻ አላህ ላይ አስችል አይሰጥም የሚባለው ለዚህ ነው። ትችለዋለሽ ብሎ እንግዲህ አላህ ሰጥቷታል። አላህ ይገዛት፣ እሱ እንደ ሰጣት እሱ ይገዛት። ሌላ ምንም ማለት አይቻልም። በጣም ከባድ ነው እንደዚህ መሰቃየት። ልጆቹ ማሻአላ ሁነዋል፣ ትልልቅ ሁነዋል። አላህ ያገዛት ነው የሚባለው። አላህ ያግዝሽ እህቴ፣ እሱ የፈጠረሽ ጌታ ትችለዋለሽ ብሎ ሰቶሻል። አላህ ደግሞ ችሎታውን ይስጥሽ፣ አቅሙን ይስጥሽ፣ ብርታቱን ይስጥሽ ነው የምለው። በጣም ከባድ ነው አሁን ሰዓት ላይ በተለይ እና እስኪ እናንተስ ዱአ አድርጉላት። ከዱአ ውጭ ምንም ማድረግ አንችልም። ማገዝ የምትፈልጉ ካላችሁ ደግሞ ያው ቲክቶክ ላይ ታገኛታላችሁ እንዲሁም ዩቱብ አላት ብለዋል። ካገኘሁት እስካሁን ደርስ አላገኘሁትም። ዩትዋን ካገኘሁት ሸራ አደርግላችኋለሁኝ ማለት ነው ውዶችዬ። እንተባበራት እርስ በርሳችን፣ ወላሂ ሁላችንም ኢትዮጵያዊነን፣ ዘር ቀለም ሳይለየን ሁላችንም ኢትዮጵያዊ፣ በቃ ፍጥረት የአደም ፍጥረት መሆናችን ብቻ ሰው መሆናችን ብቻ ሰውን ልናግዝ ይገባል። እና ዱአ እናድርግላት እላችኋለሁኝ ውዶችዬ። ቪዲዮውን ሸር አድርጉት ለጓደኞቻችሁ፣ ላይክ ማድርጉ። ቀጣይ ተመልሼ እስከመጣ ድረስ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።